ወየ ወየው ወ ተሰቃየሁ። ወይኔ ቤተሰብ ማቀው ቢሆን ዘፈኑን ግጥሙን ከዚህ በላይ አላቀውም። እንግዲህ በጣም ይቅርታ። ባቀው እስከ መጨረሻ ድረስ ብሰፍንላችሁ ደስ ይለኛል። እኔ እኮ ምን ሆነው ነው? ቆይ የቡታጀራ ልጆች እንዳለ ንፋስ የገባባቸው ምን አይነት መንፈስ ነው የመታቸው? ቆይ ዩቱቡን ምን አይነት መንፈስ ነው የመታ ወረ ዩቱቡን የመታው መንፈስ የተመታ ይሆን? እውነቴ እኮ ነው። በስማ በየቦታው ጭቅጭቅ፣ እነ ሄሎ ጋር ጭቅጭቅ፣ እና ብርሽ ጋር ስትገቡ ጭቅጭቅ፣ እነ ሀይሚና ብሩኬ ጋር ጭቅጭቅ። እንዴ ተመካክራችሁ ነው እንዴ እናንተ ጸቡን የምትጀምሩት? ደግሞ እስኪ ልብ ብላችሁ አይታችሁ ከሆነ ማለት ነው ፍቅር ሲሆኑም አንድ ላይ ነው። አሁን ሲታረቁ ሁሉም ሰላም ናቸው፣ ሁሉም ፍቅር ናቸው። ሲጣሉም ሁሉም ቤት ሁሉም ቤት ጸብ ነው፣ አንዳቸውም ቤት ሰላም አይሆንም። የሆነ ተመካክረው ተነጋግረው ነገር አይመስልም? ግን እኔ እውነት እንደዛ ነገር ነው የመሰለኝ። ምንድን ነው ታዲያ ሁሉም አንድ አይነት? አሁን ሁሉም ቤት ጸብ ነው። አሁን እነ ሀይሚና እነ ብሩኬ አሁን ሁለት ሳምንት እየመጣ ነው፣ አይታችሁ ከሆነ ሌሎችም ቤት እንደዚህ ነው። እነ ሩታ ጋ፣ ናብርሽ ጋ፣ እነ ሄሉም ጋ እንደዚሁ ብጥብጥ ነው እና የሆነ ተነጋግረው ነገር ምናምን የሚመስለው እና ትናንትና የሃይሚና የብሩኬን እንዳያችሁት ከሆነ ውዝግቡ ጭቅጭቁ፣ ንትርኩ፣ ሰጣ ገባው ምንም የተስተካከለ ነገር የለም። ሰጣገባው እንደቀጠለ ነው፣ ንትርኩ እንደቀጠለ ነው። እና እኔ ትናንትና ቪዲዮ እንዳየሁት ከሆነ አሁንም ምንም ሀይሚ አሁን እንዳየኋት ከሆነ እየተረጋጋች ነው የሆነ ወደ ራሷ ለመመለስ እየሞከረች ነው። ወደ ቦታዋ ለመመለስ እየሞከረች ነው። ነገሩን ለማስተካከል እየሞከረች ነው። ግን ሀይሚ ብሩግ ደግሞ ምንም አልተረጋጋም። ምንም በቃ አሁን እንዴት ነው? ተገላቢጦሽ ሆነዋል። መጀመሪያ ሀይሚ ነበረች በጣም የተናደደችው በጣም እሳት ጎርሳ እሳት ለብሳ ነብር እየሆነች የምትመጣው ለመደባደብ የምትነሳው ሀይሚ ነበረች። አሁን ደግሞ ብሩክ በተቃራኒው ልክ እሷ መጀመሪያ ላይ ስትል እንደነበረው ከእሷ ጋራ ሂድ፣ ከሶሲ ጋራ ሂድ፣ ከእሷ ጋራ መጋባት ትችላለህ፣ ከእሷ ጋራ መቀጠል ትችላለህ፣ አብራችሁ መሆን ትችላላችሁ እንዳለችው፣ አሁን ደግሞ በተቃራኒው ብሩኬ ደግሞ ከእሱ ጋራ መሆን ትችያለሽ እያላት ነበረ። እንግዲህ ትናንትና እንዳያችሁት ከሆነ ለምንድነው ተነስተሽ ቤትን የሄድሽው? ማን ሂጂ አለሽ? አንቺ ስለ እኔ አያገባኝም ብለሻል። እስካላገባሽ ድረስ ደግሞ ለምንድን ነው የሄድሽው? እንግዲህ እንዳያችሁት ከሆነ ቪዲዮውን ሀይሜ ዳኔን ይቅርታ ለመጠየቅ ቤቱ ድረስ ሄዳ ነበረ፣ ተንበርክካ ይቅርታ ጠይቃው ነበረ እና ደግሞ ብሩኬ ለምንድን ነው የሄድሽው? አንቺ ስለ አንተ አያገባኝም ብለሻል ስላልሽ ደግሞ ለምንድን ነው የሄድሽው? ካላገባሽ ለምን ሄድሽ? አሁንም ቢሆን አይመለከትሽም። ለምን መታሰር ነው የምትፈልገው? ችግር ውስጥ መግባት ነው የምትፈልገው ስትለው አዎ ልግባ፣ አያገባሽም። በቃ እገባለሁ፣ አይመለከትሽም እያላት ነበረ። በጣም አጸያፊ አጸያፊ ንግግሮች እየተናገራት ነበረ። በጣም ተቀያይረዋል። ባህሪው በጣም ነው የተቀያየረው። ድሮ የምናውቀው ብሩክ አይደለም። በጣም ተቀያይረዋል። ሀይሜን የሆነ በቃ ስነ ስርዓት ባጣ አነጋገር እየተናገራት እያመናጭቃት ነበረ። ብቻ ሁለቱ ምንም ነገር አልተረጋጉም። እሷ ደህና ሆና መጥታ ነበረ፣ እሱ መጥቶ ሲጮህባት ተመልሳ እሷ ራሱ ተናደደች። በስተ መጨረሻ መንቃሪትም መጥታ ነበረ። እሷ ምንም አፋን እኔ እኮ ደግሞ የገረመችኝ አፋን ሎግማ ልጉም እንዴ! ዛሬ ምንድን ነው አፍሽን የሎገማ አትናገሪም? እንዲ አፍሽ ላይ ምን አይነት ሉጋም ነው የገባልሽ? መጨረሻ ላይ ኮ ነው እንደውም ሀይሚ ስታናግራት በቃ እኔ ለማስተካከል እሞክራለሁኝ አለች። አንድ አፏ እኔ ቪዲዮ ተጀምረው እስከሚያልቅ ድረስ ሁለት ጊዜ ነው ስታወራ የሰማኋት እንጂ ምንም ልጓም ሰርታ ነበር አፏ ላይ። ትናንትና እና ብሩኬ በጣም ያላስፈላጊ ቃላቶች እየተናገረ ነበረ። አያገባሽም፣ አይመለከትሽም፣ አልነካሁሽም። በቃ በጣም የሚያስጠሉ የሚያስጠሉ ቃላቶች እየተናገረ ነበረ። ከእሱ ጋር መሆን ትችያለሽ፣ አይመለከተኝም፣ አልደረስኩብሽም እረ በጣም እኔንኪሀ በጣም የሚያሳዝኑ ቃላቶች እየተናገረ ነበረ። ብቻ ብሩኬ መረጋጋት አለብህ፣ እምልህ ነገር ተረጋጋ። ያው እንግዲህ ራስህ በአፍህ ተናግረኸዋል። እሱ ማንንም ምንም ነገር አይደል የሚፈልገው፣ የሚፈልገው አንቺን ነው ብለሃል። ይህን ደግሞ ካወቅ ይህን ደግሞ ከተረዳ መረጋጋት ይኖርብሃል። እችን የመሰለች ወርቅ የሆነች ዳይመንድ የሆነች ልጅ አሳልፈህ መስጠት ያለብህ አይመስለኝም። ወንድ ልጅ እኮ የያዙበትን ነገር እሱ የያዘውን ነገር ሲነካበት አይወድም። አንተ እንዴት ነው የራስህን የሆነውን ነገር አሳልፈህ ለሌላ ሰው የምትሰጠው? ስለዚህ እኔ ሀይሚን ለማንም ሰው አሳልፈህ መስጠት ያለብህ ነገር አይመስለኝም። እንዴ፣ እኔ እንቻ፣ በጣም ተሳስተሃል፣ አሳልፈህ ከሰጠህ በእርግጥ ግን ሀይሚ እንደዚህ የምታደርግ ልጅ አይደለችም፣ በፍጹም ብሩኬን ትታ ከብሩኬ ጋር እንኳን ባትስማማ አብራ እንኳን ባትሆን ከዳኒ ጋር ትሆናለች የሚል ግምት የለኝም። ምክንያቱም ሀይሜት እንደምናቃት አስተዋይና ብልህ ልጅ ናት። እንደዚህ አይነት ነገር ታደርጋለች ብዬ አላስብም። ትናንትና ቤቱም ተነስታ የሄደችበት ምክንያት ያ ሁለቱን ለማስታረቅና እሱ ከሰዋለሁ እኛ ሳስረዋለሁ ስላለ ይህኛውን ነገር እንዲተውና እንዲረጋጉ ሁለቱ ሰላም እንዲፈጥሩ በማለት ነበረ ተነስታ የሄደችው። ያኛውም አልተቀበለም፣ ይሄኛውም ምንም አያመጣም። እስቲ ወንድ ከሆነ ተነስቶ ኔጋ ይምጣ፣ ሽንታም ብሎ እየተሳደበ ነበረ። ብሩኬ እውነት ብሩኬ፣ ከአንተ እንደዚህ አይነት አፋ ንግግር አንጠብቅም። ተረጋጋ፣ መረጋጋት አለብህ። አንዳንድ ጊዜ በንዴት የምናደርጋቸው ነገሮች፣ የምንወስናቸው ውሳኔዎች ከባድ የሆነ መዘዝ ይዘውብን ነው የሚመጡትና ተረጋጋ። ሁለታችሁም መረጋጋት ያስፈልጋችኋል። ሁለታችሁም አይናችሁን መክፈት ይኖርባችኋል። እነዚህ ሁለት ልጆች ለምን ዓላማ ወደ እናንተ ህይወት እንደመጡ ጠንቅቃችሁ ማወቅ ይገባችኋል ብዬ ነው የምለው። መጀመሪያ ደግሞ እናንተ ይህንን ነገር ለማረጋጋት የምትችሉት እናንተ መጀመሪያ ሁለታችሁ ስትስማሙ፣ መጀመሪያ እናንተ ሰላም ስትሆኑ ነው። እናንተ ሰላም ሳትፈጥሩ የሌላውን ሰላም ለመመለስ መሄድ የለባችሁ። መጀመሪያ እናንተ ሰላማችሁን መመለስ አለባችሁ ብዬ ነው የምለው ማለት ነው። ለሃይሜ እና ለብሩኬ መረጋጋት አለባችሁ። ያላስፈላጊ የሆነ ቃላት መናገር የለባችሁም። ምክንያቱም ክፉ ምላስ መቼም ቢሆን ከአይምሮ ላይ አይጠፋም። ክፉ አንድ ሰው ክፉ ምላስ ከሚጥልባችሁ ቢመታችሁ ይሻላል። ምክንያቱም ምላስ መቼም ቢሆን አይረሳም፣ እንደ ጦር ነው የሚወጋው እና በጣም ትናንትና ብሩኬ ያላስፈላጊ ቃላቶች እየተናገረ ነበረ። ብቻ ምንም ደስ አላለኝም። ምንም ንዴቶ አልበረደለትም። ምንም ጥሩ ሁኔታ ላይ አይደለም ያሉት እና ይሄን ነገር ማቆም አለባችሁ ብዬ ነው እምለው እኔ እንደተናገርኩት አንዳንድ ልጆች ብዬ ያለሁ በትናንትናው ቪዲዮ ተናግሬያለሁኝ ብሩኬን በርታ በርታ ጀግና ጀግና የኛ አንበሳ የኛ ጎበዝ የኛ ነብር እያላችሁ እምትገፋፉት ልጆች ሃይሚን ብላለች እኔ እንደተናገርኩት ነው ሃይሚ ራሱ ያለችው እንደዚህ የምትገፋፉት ልጆች አቁሙ ምክንያቱም በእናንተ ግፊት እሱ ገና ሌላ አይነት ውሳኔ ሊወስን ይችላል፣ አቁሙ ብላለች። ልክ እኔ እንዳልኩት ማለት ነው። እኔም ብያችኋለሁ። ለእሱ ምንድን ነው ግፋበት ግፋበት ለጸብ ሰው እኮ ግፋበት፣ በርታ፣ ጠንክር የምትሉት እኮ ጥሩ ነገር ሲሆን አደለ እንዴ? ለዛ ሰው የሚጠቅም ነገር ለሌላም ሰው የሚጠቅም ለሚያያቸውም ሰው እነዚህ ልጆች በጣም ብዙ ሰው ይከታተላቸዋል። ለሚያያቸውም ሰው ቢሆን እነሱ ሲደባደቡ ሲጣሉ ከእነሱ ምንድን ነው የሚማረው? ከእነሱ ዱላቸውን አይተው ሰው ይዝናናል ወይስ ትምህርት ነገር ይወስዳል? ምንም ነገር የሚወስደው ነገር የለም። ጸብ እኮ ለማንም ሰው የሚመች ነገር አይደለም። እና ትናንትናም ቪዲዮን የተናገሪያቸዋለሁ እንደዚህ የምትሉ ልጆች አቆሙ። ሲሆን ሲሆን ሁለቱን አንድ ላይ ለማግባባት ሁለቱን አንድ ላይ ለማስታረቅ ነው መጣር ያለብን መታገል ያለብን እንጂ እንደዚህ አይነቱን ነገር ማቆም አለባችሁ። ብሩኬ በርታ ጀግና እያላችሁ ልጁን ያለ አስፈላጊ የሆነ ነገር ውስጥ ባትከቱት ጥሩ ነው። ባይነኝ ትናንትና ምሷ ተናግራለች ማለት ነው። እና ወደ ሄሉና ወደ ቢኒ ጉዳይ ደግሞ ስመለስ ማለት ነው እንግዲህ እህትየዋ በመካከል ገብታ በቢኒና በሄሉ መካከል የፈጠረችው ጸብ እስካሁን ድረስ መረጋጋት አላገኘም ማለት ነው። እንግዲህ ምንም ሰላም አልወረደም። እሷ ናት መጀመሪያ በመሀከላቸው ገብታ ጸቡን የፈጠረችው ጸቡን የቆሰቆሰችው እና አሁን ቢኒ ደግሞ ከእህቱ ጋር በጣም ተጣልቶ ግጭት ላይ ገብተዋል፣ ሰሞኑን በሰራችሁ ስራ ማለት ነው። ቪዲዮን እንዳያችሁት ሁለቱን አጣልታ ነበረ፣ ለሄሉ በጣም ያላስፈላጊ የሆነ ቃላት እንደተናገረች እንግዲህ አይታችኋል። እንግዲህ በዛ የተነሳ እሱ ደግሞ በጣም ተናግሯት በጣም ተቆጥቷት ነበረ፣ አኩርፏት ነበረ። እሷ እንዳለችው ከሆነ ከቤት ውጪ ብሎኛል በማለት ሄሉ ቤት ተነስታ መጥታለች። ሄሉ ደግሞ እንዴት ቢኒ ከቤት ያስወጣሻል፣ እንዴት ያባረረሻል በማለት እሷ ቤት አስቀምጣታለች ማለት ነው። እሱ ደግሞ ተነስቶ ሄሉ ቤት መጥቶ እንዴት ከቤት አስወጣኝ ብለሽ ትያለሽ? እኔ ከቤት አላስወጣሁሽም። ለምንድን ነው ስሜን የምታጠፊኝ? ከእሷ ጋር ማለያየትሽ ሳያንስሽ እንደገና ስሜን እያጠፋሽ ነው ወይ ብሎ እንግዲህ፣ ከዚህ ቤት ውጪ ከሄሉ ቤት መውጣት አለብሽ፣ ቀጥ ብለሽ ሻንጣሽን ይዘሽ ውጪ አለና እንደገና መልሶ የምን ሻንጣ፣ ልብስሽን በኩርቱ ፌስታል ይዘሽ ውጪ አላለም። እንዴት አረ ጉዲ በላ፣ እንዴት ነው በኩርቱ ፌስታል ይዛ የምትወጣው? እኔ እኮ ወይኔ፣ አንዳንድ ጊዜ የምትናገሩት ንግግር እኮ በሳቅ ነው የሚገለው። የእውነት የሆነ በቃ ግራ የሚያጋባ ንግግር ነው። እና ብቻ ልብስሽን በኩርቱ ፌስታል ከተሽ ይዘሽ ውጪ። በቃ አንቺ ነሽ ህይወቴን የበጠበጥሽው ሰላሜን የነሳሽው። ሄሉ ደግሞ ታማ ሐኪም ቤት ገብታለች። እና ለምንድነው ተከትለሻት ያልሄድሽው? እሷ ታማ አንቺ ለምንድነው ቤት ውስጥ የተቀመጥሹ ብሎ ቢኒ እየተቆጣት ነበረ። እና ሄሉዬ ደግሞ ታማ ሐኪም ቤት ገብታለች። ሄሉዬ በዚህ አጋጣሚ እግዚአብሔር ይማርሽ። እንግዲህ ታውቃላችሁ ሄሎ ጨጓራ በሽታ እንዳለባት በየጊዜው በጣም እንደሚያማት ደግሞ፣ በተናደደች ቁጥር እና በተበሳጨች ቁጥር ቶሎ እንደሚነሳባት ጭንቀት እንደማይመቻት ከዚህ በፊትም ተናግራለች። ቢኒም እየተናገረ ነበረ። እና ሆስፒታል ገብታለች። ስልክ ሲደውሉላትም ስልኳ አይሰራም። ቢኒ በዚህ በጣም ተናዶ እህቱን ከቤት ውጭ ብሎ አስወጣት ማለት ነው። እና ያለው ነገር ይሄ ነው ላችኋለሁ። ዛሬ ስለ ሀይሚና ስለ ቢኒ ነበረ። ይሽላችሁ እየመጣሁት ውድ ቤተሰቦቼ፣ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ፣ ኮሜንት አስቀምጡልኝ። በያላችሁበት መልካም ቆይታ ይሆንላችሁ። ወዳችኋለሁ።